አሬ እንግዲህ ሀይምዬ በሰራቸው ቪዲዮ ሀይምዬ በጣም ጥፋተኛ ነሽ። ሀይምዬ እኛ የማዳም እቃ ማጠቡ አሰልችቶን የአንቺን ቪዲዮ ደግሞ ከፍተን ስናይ ጭራሽ አሜሪካ ነው አልሽ ወይ ገደል ግቢ ማለታቸው ተሰማ። ስለዚህ ሀይምዬ የማዳምን ቅመሞች እባክሽ በብዙ ነገር ልባቸው ስለቆሰለ ጠዋት ማታ ፕራንክ ባትሰሪ እንደኔ መልካም ነው እላለሁኝ። ምክንያቱም ትናንትና ዱባይ ዛሬ ደግሞ አሜሪካ አሜሪካ። መቼም በአባይ ባህር የሚኬድ መሰለሽ ወይ ሀይምዬ? ስለዚህ ቦራን ፓስፖርቴን አንጣ ማለትሽ በጣም ጥፋተኛ ነሽ። ወደ ራስሽ እንደኔ ብትመለሽ ባይ ነኝ። ምክንያቱም የማዳም ቅመሞች ይችን ወር ትንሽ ድካም ስለሚኖርባቸው ያነጫጫቸዋል። መቼም አንቺ ኢትዮጵያ ሆነሽ የማዳምን ቤት ያላየ ዝም ብሎ ቢያወራ ምንም ነው እላለሁኔ። ስለዚህ አሁንም ቢሆን ሀይምዬ ይሄ ድራማ ቢቀር ምክንያቱም ለህዝቡ ራሱ ግልጽ ሊሆንለት አልቻለም። በሁለት መቶ ሺህ ምናምን እየታየልሽ ነው ቪዲዮዎች፣ ግን ኦዲንስን እንዳታስቀይሚ እላለሁ ማለት ነው። ጠዋት ማታ ሄዳለሁ ሄዳለሁ፣ አስደንጋጭ ነገር ነው እያመጣሻለሹ ና ሀይሚዬ። እኔም በዛሬ አስተያየቴ ሀይሚ ጥፋተኛ ናት፣ ብሮኬን ይቅርታ መጠየቅ አለባት። ዛሬ አሜሪካ ሊወስዱ ነው ያልሻቸው ጓደኞችሽ አይጠቅሙሽም። የሚጠቅምሽ ብሮኬ ነው ወንድምሽ ነው ፍቅረኛሽ ነው ብሮኬ ስታለሽ እምባሽን የሚያብ ቅዱስ ነው። እንደኔ የምለው ብሩኬ ዛሬ በጣም አሳዝኖኛል ማለት ነው። አሁንስ አበዛሹ። አንዴ አሜሪካ፣ አንዴ እንትና። እኔ ላንቺ ብዬ ቀርቻለ ይመች፣ ብሩኬ ብያለው። ሀይሚ ወደ ራሽ ተመለሺ። ሰብስክራይብ በማድረግ ቤተሰቡን ላ